በፍፁም የጠላት የኔ እድሜ ያሳጥርልኝ ብለሽ እንዳትጸልይ፣ ምክንያቱም ያንቺን ስኬት ሳያዩ እንዳይሞቱ ማየት አለባቸው። ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ወደ ወደ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በጣም ሰላም ነኝ አልሐምዱሊላሁ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። እያላችሁበት ያለ ሰላም ዝናት አይለያችሁ። ለፊት ያዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬ ሀይሚዬ መጥታለች። ለጥላቶችግ ሞትን አትመኝ ስኬትህን እንዴ ብላለች። ትክክል ነሽ፣ የቡባ ንግስት ሀይሚዬዋ የሚጠውልሽ እያረሩ አንቺም ወደፊት ኢንሻአላ ከክፉ ነገር ይጠብቅሽ። ተናፍቀሻል ደግሞ እና ብሩኬ መልእክት አስተላልፏል። እንዴት ነው ነገሩ? ግን ወዴት እየሄደ ነው? እና ነገሩ ብታውቃሉ አሪፍ ነው። ብርኬ እንደዛ ማለግ አልነበረብም ው ሰምናምን እያለ ነበረ ብሩኬ ስለማንጠለጠለም፣ እንግዲህ ሀይሚዬና ብሩኬ አንድ ላይ እንደምከኑ ተስፋ እናድርጋለን። ሀይሚዬ ህዋተን ናፍቀሻ እንዳጠፊብን ብሩኬ ምን ታረጋጋለን? ያለውን ነገር አስረዳት፣ ተረዳዱ። የሙር እንደምንግግር መፍትሄ የለውም የሰው ሊተነጋግሮ ነው ሁሉም ነገር መፍታት የሚችለው እንጂ፣ ወይም ዝምታ ወይም መራራቅ ምንም መፍትሄ አይሆንም። ብሩክ ያለ ሀይሚ የሆነደም ሀይሚዬም እንደዚያው ማለት ነው። ተስማሙ፣ እርቅና ሰላም አውርዶ ሌላ አጀንዳ መፈጥሩ ይሻላል። ሀይሚዬ ጀግናዋም ሁለት መቶ እኛ ነብር ጀግና ሴት የሙጓ ንግስት ፈጣሪ ነገር ሰዓት ደስ የሚለው ሰው ብዛቱ የሚወድ ሰው ብዛታቸው የሚጠሉ ግን ትንሽ ናቸው። ወላሂ ሀይሚ እና የቦባ ንግስት የዋይኛ ጀግና ሴት ተናፍቀሻል። ዛሬ መምጣት አለብሽ። እንመጭልን ተስፋ እናደርጋለን። ባለሽበት ሰላም ብዝት ይበል። ሀገራችንን ሰላም ያደርግልን። ወደ ቤተሰቦች ዛሬ ጅማ ነው። በድዋ በሰለዋት እንበርታ። በድዋ እንረሳሳ። ለሀገራችንን ሰላም ያደርግልን። በሰላም ለሀገራችን ያብቃል። ከክፉ ነገር አላህ የጠብቀን፣ ሀይሚና ብሩክን ሰላማችሁን ይመልስላችሁ። ብዙ የተጨነቃለን እና ሁላችንን ማን ላይ ፈርጀን የብዙ ማንም ማዳመጥ የሌለን ብዙ እንትናለን እና ለስፋ ነው ታላ ሁላችንን ቅዳችን የልባችን ሀጃ ይሙላለን። ለቤት አዲስ ከሆናችሁ ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ የምታይልብ ነው ማመሰግነው እንሻላ ህይብ እየነበርከ በፋፍስ እንደሚመጡልን ዛሬ ተስፋ እናደርጋለን እንሻላ ሰላማችሁ ይብዛ መልካም ጅሙአ መልካም ሙሉ ሰላም አለይኩም ወራህመቱላሂ ወበረካቱ የሰዎች ከሄደስ ሲበረታ እነሱን ትተሽ ፈጣሪሽ ላይ ብቻ እንድትደገፊ መንገድ ይሆኑሻል ልክ ጠንካራ መሆን ስትጀምሪ ፈተና አያስለቅስሽም። ህይወት ልበደንዳና ፈተና ደግሞ ጀግና ሴት ያደርግሻል ሁሉም ለመልካም ነው